በአርባ ምንጭ ከተማ ገበያ ተዘዋውረን ያነጋገርናቸው ሸማቾችና ነጋዴዎች በጋራ በሰጡን አስተያየት የግብርና ምርቶች ላይ የዋጋ ቅናሽ ያሳየ ሲሆን በፋብሪካ ምርቶች ላይ ግን በየጊዜው ጭማሪ እንደሚያሳይ ተናግረዋል። በበዓል ሰሞን ያለ ሽንኩርት ቢያንስ እስከ መቶ ብር ነበረ። አሁን ከበዓል በኋላ ወርዶ እስከ አርባ ብር ድረስ ገብቷል። በርበሬም እንደዛው እስከ ሺህ ብር ነበረ። አሁን ወርዶ እስከ ስምንት መቶ ብር ገብቷል። በጣም ልዩነት አለው። ወቅቱ ሲሆን ይቀንሳል፣ ወቅቱ ባልሆነ ጊዜ ደግሞ ይጨምራል። ገበያው እንደዛ ነው። በፊት ከበዓል አካባቢ 95፣ 90፣ 80፣ 85 ነበረ አሁን ላይ ደግሞ 50 ብርና፣ 45፣ 40 ደግሞ እርጥብ ስገባ ደግሞ 25፣ 20፣ 30 ነው የሚሸጠው አሁን ሁሉም ሰው መጠቀም ይችላል። ምክንያቱም ሁሉም ሰው ለመጠቀም ሰፊ ይደላለው ማለት ነው። የገበያው ዋጋ ያው አሪፍ ነው አሁን ላይ ባለው ሁኔታ ከመጀመሪያው አንጻር ይሻላል። አሁን ላይ እየጨመረ ያለው ነገር ዘይት ነው። ዘይት አንዳንድ እየጨመረ ነው ያለው እና በተጨማሪ አንዳንድ የጥራጥሬዎች ነገሮች ያው ባሉበት ነው ያለው፣ ብዙም ለውጥ አላሳዩ። አንዳንድ ነጋዴዎች የፍጆታ እቃዎችን የዋጋ ዝርዝር በግልጽ በማስቀመጥ እየሸጡ ሲሆን የፋብሪካ ምርት ጋር ተያይዞ ከአዲስ አበባ ያለደረሰኝ የሚመጡ ምርቶች ላይ እዚሁም በሚወጣው ተመን ለመሸጥ አዳጋች እንደሆነ እንደ ምክንያትነት አንስተዋል። ዋጋ ዝርዝር ያወጣንበት አንደኛ ምክንያት ሰው አብዛኛው ሰው በቃ በገዛበት ሰዓት አይደምርም፣ እኛ እራሳችን ነው እንደምረውና አንድ ሰው እኛ በም እንደምርበት ሰዓት ዋጋ ባለበት ቆሞ ደስተኛ ሆኖ ደምሮ ራሱ ይሳቡን አይቶ እንድንር ነው። ሌላ ቦታም አንጻራዊ ወይም አወዳድሮ መግዛት ይችላል። እዚ ጋማ አይቶ ቆሞ ዋጋ ዝርዝሩን አይቶ አይ ይሄ ይጨምራል ሌላ ቦታ ሄዶ ሊገዛ ይችላል። ምክንያቱም ባይለጠፍ ዋጋውን ዝርዝሩን አቀ ከአዲስ አበባ መመጣበት ጊዜ አንዳንዴ ያለደረሰኝ የመመጣበት እቃዎች አሉና እነሱ ያለደረሰኝ በመጡበት እዚህ ደረሰኝ በምንቆርጥበት ሰዓት ጭማሪ ስላለው ድንገት አንዳንድ እቃዎች ላይ ጭማሪ ያሳያል። ምክንያቱም ከዛ ያለደረሰኝ ሲመጣ እዚህ በደረሰኝ ነው የሚሸጠው። ዋጋ ተመን ለጥፉ ይሉናል። መጀመሪያ ቀድሞ የነበረውን ዋጋ ዘጠኝ ከሀምሳ የነበረው አሁን ሲቀንስ ደግሞ ስምንት መቶ ብር በዝርዝር ለጥፈን ነው የምንሰራው። ገዢም አይቸገርም ዋጋውን አንብቦ ገዝቶ ነው የሚሄደው። የአርባ ምንጭ ከተማ ንግድና ኢንዱስትሪ መምሪያ ኃላፊ አቶ መኮንን ጋቲሶ የኢኮኖሚ ማሻሻያውን ተከትሎ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ መሆኑን ገልጸው በዚህም ገበያን የማረጋጋት ስራ ከባለድርሻ አካላት ጋር በትኩረት እየተሰራ ነው ብለዋል። ኑሮ እውነታን ታሳቢ በማድረግ መንግስት ለመንግስት ሰራተኛ የደሞዝ ጭማሪ አድርጓል። ይህንን ምክንያት በማድረግ በምርት ላይ ዋጋ ባልጨመረበት የምርት ጥረት ባልገጠመበት ምክንያታዊ ያልሆነ ዋጋ የመጨመር አዝማሚያ አንዳንድ ንግድ ድርጅቶች ላይ እንደዛ አይነቶችን ስናገኝ የማስጠንቀቅ አልፎም ለመሄድ የሚሞክር ካለ እርምጃ የመውሰድ ስራ ነው የተሰራው። ማስጠንቀቂያዎችን በጽሁፍን በቃልን የመስጠት ተቋሙን አሽገን በሕግ የመጠየቅ ስራዎች ሁሉ ያው ስንሰራ ነው የቆየ ነው። የፋብሪካ ምርቶች ላይ ዋጋ ለመጨመር አዲስ አበባ ላይ ደረሰኝ ስለማይሰጥ ነው በሚል ትክክል ባልሆነ ምክንያት በሚጨምሩ ነጋዴዎች ላይ እርምጃ የተወሰደ ሲሆን ህብረተሰቡም ጥቆማ በመስጠት ቀጣይነት ያለው ስራ ለመስራት እንዲተባበር ጥሪ አቅርበዋል። በፋብሪካ ምርቶችም አንዳንድ የሚያቀርቡ ምክንያቶች አሉ። ደረሰኝ ክትትልና ቁጥጥርም ጋር ከንግድ ጋር በጋራ የምንሰራቸው ስራዎችም ሲላሉ አንዳንድ ለገዙት እቃ ለሸማችው ደረሰኝ ያለ መስጠት፣ ለዛ ደግሞ መኪናት ብለው የሚያቀርቡት በማዕከላዊ ገበያ ደረሰኝ በተገቢው አይሰጥም በሚልም ሰበብ አንዳንድ በተዛባ መልኩ የሚመጡ አንዳንድ ነገሮች አሉ። እሱንም በክትትልና ቁጥጥር ከነጋዴው የሚገኘው መረጃ ለሚመለከተው ወደ ላይ በማዕከላዊ ገበያም ላይ ያው በአገር ደረጃ ክትትልና ቁጥጥር እንዲደረግ የማድረግ ስራ እየሰራን ያለ ነው።